አሁን ያላችሁበት ቦታ ከባድ እንደሆነ አውቃል ጭንቀት፣ ፍርሃት፣ ተስፋ መቁረጥ ይህ ሁሉ ለምን በእኔ ላይ ብቻ ሆነ የሚል ጥያቄ ዛሬ ሁላችንም የምንጋራው የዘመናችን እውነታ ነው። ብዙዎቻችን ጠላታችን፣ የስራ አለቃችን፣ ዘመዳችን ወይም የገንዘብ ችግር ነው ብለን እናስባለን። ግን ከነዚህ ሁሉ ጀርባ እውነተኛ ውጊያ አለ። የዛሬው ርዕሳችን ብዙዎቻችን በፍርሃት የምሸሸው ቃል ነው፤ ፈተና። ፈተና ሲመጻጫችንን እንደቀረን ይሰማናል። በዚያ ሰዓት በጆሮአችን የሚጮው ድምፅ አለ። ተስፋ ቆርጠ ተመለስ። ይህ ድምጽ ከየት ነው የመጣው? በአንድ ወቅት በዓለማት ገዳማትና በረሃዎች ውስጥ አንድ ታላቅ ቅዱስ ሰው ነበሩ። እኛ አባት ስጋቸውን በመግዛት ነፍሳቸውን ለሰላም አሳልፈው በመስጠት ዓለምን ረግጠው የጥልቅ ጸሎትን መንገድ መርጠዋል። በሰይጣን አይን እርሳቸው ትልቅ አደጋ ነበሩ። ታሪካቸው ግን ከዚህ ይጀምራል። ባታዩ አባ ኪራኩስ አንድ አምላክ በሚሆን በአብ በወል በመንፈስ ቅዱስ ስም አሜን። በፓትርያርክ አባ ብንያም ዘስክንድሪያ ዘመን የንግስት መንደር እየተባለ በሚጠራው ሰፈር የሚኖር አንድ ጻድቅ ነበር። በኋላ ላይ ቆይቶ የመንደር ስሙ ቲዳ ተብሎ የተቀየረ ሲሆን እጅግ ጣፋጭ በሆነው የተፈጥሮ ውሃው ታዋቂ ነበር። እግዚአብሔር የዚህን ጻድቅ ሰው አይነ ልቦና አበራ፣ ወደ ብሩትና ሕይወት መራው። ሰውየው ከሰው ተለይቶ ከመሄዱ በፊት ቡራኬን ለመቀበልና ከኢየሱስ ክርስቶስ ጋር ሆኖ ብቻውን ለሚመራው ብሩትና ሕይወት ምክረንሽቶ ወደ ፓትርያርክ አባ ብንያም ተነስቶ ሄደ። ቅዱስነታቸውም ከባረኩትና ከጸለዩለት በኋላ ከአንድ ባህር አጠገብ ወዳለች አንዲት ከድንጋይ ወርት ተሰራች በዓት መሩት። ከባህሩ ጋር ባላት አቀማመጥ የተነሳ በዓቱ ባህሩንና የአካባቢውን ሀገራት ለማየት ይመቻል። እግዚአብሔርም ይህን ቅዱስ ሰው የብቸኝነት ሕይወቱን እንዴት መምራት እንዳለበት አስተማረው፣ በጥበቃውም አልተለየው። ብዙ ሰዎችም ከእርሱ በረከትን በመሻት ወደ በዓቱም ይመጡ ነበር። ከአባ ቢኒያም ሲመጥ ፕትርክና ከአንድ ዓመት ቀደም ብሎ በንጉሥ ሂራቅም የተባለ ጦር ሶሪያን ወሮ ማድረከል ከዚያም ግብፅን በመውረድ በግብፅ ላይ አዲስ መሪ ሾመ። ንጉሱ ፓትርያርኩን የኦርቶዶክስ ሃይማኖትን እንዲክድ አለበዛ እንዲገደል አዘዘ። ፓትርያርኩን ክፉን ቀን እስኪያልፍ ወደ በረ ሸሸ። በተመሳሳይ ሁኔታ ክርስቲያኖችም ሃይማኖታቸው እንዲተዉ አለበዛ ሊገደሉ እንደሚችል በአዋጅ ተነገራቸው። አንዳንዶች ከልባቸው ሳይሆን ከመፍራታቸው የተነሳ በአንደበታቸው የንጉሱ ትእዛዝ ተቀበሉ። በዚህ ጊዜ በክርስቲያኖች ላይ ታላቅ አዘንና ጭንቀት ጥላውን አጠላ። የዚያች ሀገር ገዥም በባህር አጠገብ ባለች በዓት ውስጥ አንድ ባህታዊ መኖሩን ስላወቀ ባህታዊውን አስተው እንዲያመጡለት ወታደሮችን አዘዘ። ቅዱሱ ከነበረው ፍቅርና በጌታችን ኢየሱስ ክርስቶስ ላይ ከነበረው ፍጹም እምነት የተነሳ አስቀድሞ በዚያች ሀገር መነ የሆነ እንደነበር በመንፈስ አውቆ ነበር። ወታደሮች ካገኙት በኋላ ንጉስ ማርኮባን በጉባኤ ኬልቄዶን በተናገረው የክደት ትምህርት እንዲያምን አዘዙት። ቅዱስም ከእደ ከሃድያን እንዲጠብቀውና ከዚህ መዓት ይወጣ ዘንድ እንዲረዳ ወደ እግዚአብሔር ጸለየ። እግዚአብሔርም ጸሎቱን ሰማ። እነዛ ደምን የተጠሙ ወታደሮች በከባድ እንቅልፍ ውስጥ እንዲወድቁና ልክ እንደሰከሩ እንዲሆኑ አደረጋቸው። ያ ቅዱስ ሰውም ከዓይናቸው ተሰወረ። ከእንቅልፋቸው ነቅተው ወደ መስፍኑ በተመለሱ ጊዜ ልክ እንደሰከሩ ሰዎች ሆነው ስለነበር ምን ተፈጥሮ እንደነበር ስለሚያስታውሱ ባታዩን ፈልገው ሊያገኙት እንዳልቻሉ ሪፖርት አደረጉ። ከዚህ ታምራዊ ክስተት በኋላ ያ ቅዱስ በቀኑን ሀሩ እየተቃጠለ በልቁርና ብርድም እየተኮማተረ ኑሮውን ከዱር አራዊት ጋር ለማድረግ ተነስቶ ወደ ምድረ በዳ ሄደ። ምንም እንኳ አራዊቱ ክፉና መርዛማ ቢሆኑ ቅዱሱን ግን አልጎዱት፣ ይልቁንም ወደዱት፣ ወዳጃቸውም አደረጉት እንጂ። ለብዙ ቀናት ምግብ ስላልበላ ለጸሎት መቆም እስኪሳነው ድረስ ሰውነቱ እጅግ ደከመ። ለጸሎትና ለአምልኮ መቆም የሚችልበትን ጥንካሬ ማግኘት ይችል ዘንድ ስጋዊ ምግብ እንዲሰጠው እግዚአብሔርን በጸሎት ጠየቀ። እርሱ ይህን እየጸለየ ወዲያውኑ አንዲት ላም መጣ። ወደ ቅዱስ ተጠግታ ልክ ህመም ውስጥ እንዳለች ሆና ላሟ ቃሰተች፣ ጩኸችም። ቅዱሱ ወተት ይዛልፍ እንደመጣች ተረድቶ ከሚኖርበት ዋሻ ውስጥ አንድ ቅል አምጥቶ ወተቷን አልቦ ሲጨርስ ላሟም ማቃሰቷን አቆመች። ቅዱሱም እግዚአብሔርን ስለ ቸርነቱ አመስግኖ ካላማ ያለበውን ወተት ጠጣ። ይህች ላም ወደ ቅዱሱ በኢየሱስ ቀን ውስጥ መጣ ነበር። እርሱም የሚበላ መሆን የሚጠጣ ሌላ ተጨማሪም ግን ሳያስፈልገው ለ10 ዓመታት ያህል ከዚች ላም ወተት ብቻ በመጣት በዚያ በረሃ ኖረም። ሰይጣን ግን ይህ ቅዱስ እንዴት በፈሪሃ እግዚአብሔርና በጸጋ መንፈስ ቅዱስ እያደገ ያደገ መሆኑን ሲያይ በቅናት ተነሳስ። በዚህም ምክንያት ራሱ ዲያብሎስ ጸሎቱን ለማቋረጥ በአስፈሪው ተመስሎ መጣ ቅዱሱ ግን በመስቀል ምልክት ሲያማትብና የእግዚአብሔርን ስም በጠራ ጊዜ ወዲያውኑ እንደ ጢስ በኖ እንደ ጉም ተኖ ጠፍ። እንደገና አሁንም ዲያብሎስ በተናካሽ አውሬ ተመስሎ መጣ። ለወዳጆቹ በጠላቶቻቸው ላይ ኃይልን የሚያላብስ እግዚአብሔር ግን ቅዱሱ ባሕታዊ በመስቀል ኃይል ዲያብሎስን ድል ይነሳው ዘንድ አስቻለው። እነዚህ የዲያብሎስ ውጊያዎች ለረጅም ጊዜ እየተደጋገሙ ስላስቸገሩት ቅዱሱ እንዲህ ብሎ አሰበ በዚህ ቦታ በእግዚአብሔር ፊት በደል ፈጽሜ መሆን አለበት። በአጥያቴ ምክንያት ከዚህ ዋሻ ወጥቼ ወደ ሌላ ቦታ እንዴ እግዚአብሔር ፈልጎ መሆን አለበት፣ ስለሆነ እኔ የእርሱ አገልጋይ የእርሱን ፍቃድ መፈጸም አለብኝ። ከዛም ተነስቶ በዚያው አካባቢ ወደምትገኝ ሌላ ዋሻ ሄደ። ሆኖም ግን አሁንም እንደገና ሰይጣን በዋሻው ውስጥ በሚኖር ባታ ያምሳል ሆኖ ለቅዱሱ ተገለጠ። ቅዱሱ በዛ ዋሻ ውስጥ ያን አረጋዊ ባህታዊ ሲያየው ደስ አለው። ሆኖም ግን አረጋዊ ባህታዊ አላናገረው ስላለና ሊጠጋውም ስላልቻለ ተገረመ። በዋሻ ውስጥ ያገኘው አረጋዊ ባህታዊ በብህትና ለብዙ ዓመታት ከመኖር የተነሳ ፍጹም ቅዱስና መንፈሳዊ እንደሆነ ስላሰበ ከርሱ ጋር በመነጋገር ሰላሙን ሊያውቀው አልፈለገም።

ከዚያም ራእይን የነገረውን ሰው ድንገት ከእርሱ ሲሰወር ቅዱስም ወዲያውኑ ከእንቅልፉ ተነሳ፣ ራእትም አደረበት። በሌሊቱ ጨለማ ውስጥ አረጋዊውን ባህታዊ ፈለገው፣ ግን ሊያገኘው አልቻለም። አልቻለ ከዛም ያ በአረጋዊ ባህታዊ አምሳል ያየው ጠላት እንደነበርና እርሱ መዋጋቱ እንደሚቀጥል እርግጠኛ ስለሆነ ቅዱሱ ከዲያብሎስ ጋር ለሚያደርገው ውጊያ ራሱን አዘጋጅቶ ከዛ ዋሻ በፍጹም አልወጣም አለ። ምን ተፈጥሮ እንደነበር በማሰብ ላይ ያለ ከሚኖርበት ዋሻ በር መግቢያ አካባቢ የፈረሶችን ኮቴ ምን እንደሚሉ በውል ሊረዳው ያልቻለ የብዙ ሰዎችን ድምፅ ሰማ። የሰማው ድምፅ ከየትና ምን እንደሆነ ለማየት ከባቱ ሲወጣ ሁሉም ፈረስ የሚጋልቡና ፊታቸውንም በጥቁር ጭንብል የሸፈኑ ብዙ ወታደሮችን ተመለከተ። ወደ እርሱ እየተጓዙ ስላልነበር ያለምንም ጥርጥር ጠላታቸውን የሚፈልጉ መንገድ የጠፋባቸው ወታደሮች መስለውት ነበር። ከባቱ መግቢያ በር ላይ ቆሞ ከወታደሮቹ አንዱ ባየው ጊዜ ወደ ቅዱሱ ጠጋ ብሎ አልተሰው በዚህ ዋሻ ውስጥ ነው የምትኖር ሲለው አዎ አለው። ስለዚህ ተከታትለን ይዘና ጠፋቸው ዘንድ ጠላቶቻችን ቤት ወኩ እንደሄዱ ነገረን ቅዱሱ እኔ በዚህ መኖር ከጀመርኩ አንስቶ እስካሁን ድረስ በዚህ ምድረ በዳ ውስጥ ማንንም አላየው። ወታደሩ ወደ ቅዱሱ ፊቱን መለሰና፣ ግን ምን እየተመገቡ ትኖራለ በማለት ጠየቀው። የምድረ በዳው ሳሮች ምግቦች ናቸው። እጅግ ተቆጥቶ ወታደሩ ቅዱሱን፣ እየዋሸኝ ነው። ጠላቶቻችን ቤት በኩል እንደሄዱ ታውቃለህ? ያለ ጆብ። ከዛም ከፈረስ ወርዶ ቅዱሱን ወሰደውና እጆቹና እግሮቹን ከዛፍ ጋር አስሮ ክፉኛ ገረፈው። እርሱ እየገረፈው ሌላኛ ወታደር መጣና ይህን ደካማ ሰው ለምን ትመታዋለህ? ሊሰጠን የሚችለው ገንዘብም ሆነ ምግብ የለው። አሁንም ሌላ ወታደር ከፈረስ ወርዶ መጣና ቅዱሱን ጠላታችን የት እንደሄደ ከነገርኸኝ ከዚህ ስቃይና ከዚህ ክፉ ወታደር እጅ አድናለሁ። ቅዱሱም ዳግመኛ ጠላታችሁ የት እንደሄደ አላውቅም አለ። ይህ ወታደርም ከመጀመሪያው ወታደር ተቀብሎ እስኪ ደክመው ድረስ ገረፈው። ምንም ሊነግራቸው እንደማይችል ተስፋ ሲያጡ፣ ወታደሮች አንዱ ቅዱሱን ከፈረሱ ላይ አድርጎ ወደ ተራራው አናት በፈረስ ሽምጥ ጋለበ። ከዚያም ከዚህ ከተራራው አናት ላይ ወረውርሃለን፣ አማማትህም የከፋ ይሆናል። ሰውነትም ተሰባብሮ የድሮ አራዊት ቀለብ ሆነህ ትቀራለህ። ቅዱሱም ምንም እንደማይመልስላቸው ሲረዱ መሬት ላይ ወረወሩትና ጥለውት ሄዱ። ቅዱሱም ከስቃዩ ብዛት የተነሳ ራሱን ስቶ ስለነበር ወደ ራሱ ሲመለስ ወደ ባቱ ሊመለስ ቢፈልግም መንገዱ ግን ጠፋበት። ከዚያም ወታደሮቹ ሰዎችን የሚዋጉና ወደ ፈተና የሚያስገቡ አጋንት መሆናቸውን ተገነዘበ። በመስቀል ምልክት ፊቱን ማቱ ወደ እግዚአብሔር ሲጸልይ ከተራራው ራስ ወደ ባቱ የሚወስደው መንገድ በድንገት በፊት ወለል ብሎ ታየው። ከባቱ ግርጌ እንደደረሰ ዲያብሎስ ጥቁር ልብስ ለብሶና በቀይ ፈረስ ላይ ሆኖ ወደ እርሱ መጣ። ቅዱሱም ወደ ሩቅ አገር የሚሄድ የንጉስ መልእክተኛ ስለመሰለው ከዚህ ወታደር ሊሸሸግ ፈለገ። ክፉ መንፈስ ግን ወደ እርሱ እየተጠጋ ለምንድነው ነው ከኔ ለመሸሽ የምትሞክር? ከንጉሱ ደብዳቤ ይዤ ወደ ሞሮኮ የሚሄድ የንጉስ መልእክተኛ ነኝ። ወደ ሞሮኮ የሚወስደውን አጭር መንገድ እንድታሳየኝ ለምና አለው። ቅዱሱም እንዲህ አለው። በምድረ በዳ ለብዙ ዓመታት ከምኖር የተነሳ ደግሞ እስከ ኃጢአቴ እንዳልሞት በነሳ ውስጥ እኖር ዘንድ የብሁትና ሕይወትን ለመምራት እጅግ አድርጌ ከመሻት የተነሳ ወደ የትም የሚወስድ መንገድ አላውቅም። ዲያብሎስም ገመዳ አመጣና እጅና እግሩን አስሮ ገረፉ። ቅዱሱም ጠየቀኝ እኔ ስለጠየቀኝ ጉዳይ እንደማላቅ ነገርሁ። ከዚያም ዲያብሎስ ቅዱሱን ከሚኖርበት ዋሻ አውጥቶ ወደ ዓለም ለመውሰድ በማሰብ ፈረሱ ላይ ወረወረውና ከፈረሱ ጀርባ ላይ አሰረው እንዲህም አለ። ይህን ሰው በፍጹም ሊደረግ የማይገባውን ንሳ ሲፈልግና እጅግ ውድ የሆነ የከበረ ማዕድን ክርስቶስን ሲፈልግ በምድረ በዳ አገኘት። የዲያብሎስ ሀሳቡ ቅዱሱን ከምድረ በዳ አስወጥቶ ስለ ንሳ እንዳያስብ ማድረግ ነበር። ነገር ግን ወታደሩ ከዛ ምድረ በዳ በፈረሱ ይዞት ሊሄድ መንገድ ሲጀምር እግዚአብሔር የቅዱሱን ዓይን ከፈተና እንደ ወታደር ሆኖ የሚያሰቃይ ቅዱሳን ሲፈትን የሚኖር ዲያብሎስ መሆኑን ገለጠለት። ቅዱሱም ወዲያውኑ በመስቀል ምልክት አማተበ፣ ዲያብሎስንም ከፈረሱ ጋር ምድር አፏን ከፍታ ዋጠች። ቅዱሱ ሙሉ ሌሊቱን ሲጸልይ ካደረ በኋላ እንቅልፍ ሰለባ አደረገ። ዲያብሎስ ግን አሁንም ሊተወው አልቻለም። ቅዱሱ ከተኛበት በዓት ላይ ሊደረመስ በሚችል አይነት ታላቅ ግድግዳ አምሳል ሆኖ መጣበት። ቅዱሱ በአንድ አፍታ ከእንቅልፉ ብንን ብሎ ተነሳ፣ ፍርሃትም አደረበት። ግን ድግድግ ጨለማ ስለነበር ምንም ሊያገኝ አልቻለም ነበር። ከተኛበት ተነሱ የተኛበት መሬትና የበዓቱን ግድግዳ መዳሰስ ጀመረ። በዚህ ጊዜ ሰይጣን የቀኝ ጉልበቱን ይዞ መሬት ላይ ጎተተው፣ ከነበረበት ዋሻ ላይ ሞረወረው። ያደረሰበት ጉዳት ከፍተኛ ስለነበር ቅዱስ ውጭ ድምፁን ከፍ አድርጎ ተጣራ፣ ግን ማንም አልመለሰለት። ከዚህ ክፉ መንፈስ ጋር ታላቁ ውጊያን ከተዋጋ በኋላ ቅዱስ በመስቀል ምልክት አማተበ፣ ሰይጣንም በቅጽበት ከዛ ቦታ አጠፋል። ከእለታት ባንዱ ለሪት ጸሎቱን ከፈጸመ በኋላ ፓትሪያርክ አባ ብቻ በሚጠራው ስም አንድ ሰው ከባቱ በር አጠገብ ሆኖ የእግዚአብሔር ወዳጅ ኪሮያኮስ ወይ ተነስና ተከተለኝ ብሎ ሲጠራው ሰማ። ቅዱሱም ለራሱ እንዲህ ሲል ይህ ካሁን በፊት በፍጹም ሰምቼ የማላቀው እንግዳ ነገር ነው። ስለሆነም ይህ ድምፅ ከየት እንደሆነ ለማወቅ ተነስቶ ይለል ባቱ ካለችበት ዋሻ መግቢያ ላይ የእግዚአብሔር መልአክ የሚመስል ሁለት ክንፍ ያለው ሰው አየ። ቅዱሱም ሰውየው ከተኛሁበት አስነሳኝ፣ አወከኝም አንተን መከተል አልፈልግም። ምናልባት ሰዎች የምትፈታተን የምታጠፋ ያን ክፉ ዲያብሎ ስልት ልትሆን ትችላለህ። ከዚ ከዚህ ወግድ ብሎ በመስቀል ምልክት ሲያማትብ በቅጽበት የሄደበት ጠፋ። በሌላም ጊዜ ለሊል ለጸሎት ወደ ባዓቱ በጉልበቱ መሬት ላይ ወደቀና ከድራጎን በላይ እጅግ አስፈሪና ትልቅ የሚመስል ጥቁርና ቀዝቃዛ አካል ጋር ተጋጨ። ይህ አስፈሪ አካል የቅዱሱን አንገት አንቆ ያዘው። ቅዱሱም ሊጮህ ራሱን ከፍ ከፍ ሊያደርግ ቢሞክርም ግን አልቻለ ከዚህ አውሬ ጋር እየታገለ እያለ ሰይጣን መሆኑን ስለተገነዘበ ከዚህ ክፉ አውሬ እንዲያድነው ወደ እግዚአብሔር ጮኸ። እግዚአብሔርም ወዲያውኑ ቅዱሱን ያድነው ዘንድ መልአኩ ልኮ ኮ ከዛ አውሬ አዳነው። በፈተናዎች ሁሉ እግዚአብሔር የዚህን ቅዱስ እምነትና ትዕግሥት እየመረመረ ነበር። በእርሱ ውስጥ ያለው የልብ ንጽህናና ለእግዚአብሔር ያለው ፍቅርና ታማኝነት ሲያይ የበለጠ ያጸናው እና ከሰይጣን ወጥመድ አድነዋል። ወዳጆቹ ይህ ቅዱስ ምን ያህል በሰይጣን ፈተና እንደተሰቃየ ተመልከቱ። ጥላቱን ለማሸነፍ በጌታችን ኢየሱስ ክርስቶስ ላይ የነበረውን ትዕግስት፣ እምነትና ፍቅር ተመልከቱ። ቅዱስ አባታችን ፓትርያርክ አባ ቢንያም በአንድ ወቅት እንዲህ አለ፦ ብዙ ጊዜ ስለዚያ ምናኝ ሰው አስብ ነበር። እግዚአብሔር ምን አድርጎለት እንደሆነ ማወቅ እጓጓ ነበር። ስለሆነም ይህ ቅዱስ በሕይወት እንዳለ ወይም እግዚአብሔር ወስዶት እንደሆነ ይገልጽልኝ ዘንድ ወደ እግዚአብሔር ጸልየው ከትንሳኤ ቀጥሎ በነበረው ሁድ እኔ ፓትርያርክ ብንያም በእስከንድሪያ ቅዱስ ማርቆስ ካቴድራል ውስጥ በጸሎት ላይ ያለው ያለቁ ልብሶችን የለበሰ አንድ መነኩሴ ወደ ቤተክርስቲያኑ ሲገባና ከቤተክርስቲያኑ አምዶች አንዱን ተጠግቶ ሲቆማየው ወዲያውኑ ከደቀ መዛሙርቶቼ አንዱን ፈጥና ይድና ከዛ ረጋዊ ሰው አጠገብ ቁም አልኩት። ሌላ ደቀ መዝሙርም ጥራውና ያን በፊት ከመነኩሴው ጋር እንዲቆም ያዘዝኩትን ደቀ መዝሙር እንዲከተለው አዘዝኩና ዓይናችሁ ለቅጽበት እንኳን ከሰውየው ላይ እንዳታነሱ፣ አለበዛ ሊሰወራችሁ ይችላል ብዬ አስጠንቅቄ ላኩት። ፓትርያርኩ ቅዳሴውን እንደጨረሰ መነኩሴውን ወደ ቤቱ እንዲያመጡለት ሁለቱን ደቀ መዛሙርቱን ነገራቸው። መነኩሴው ከፓትርያርኩ ቤት ሲደርስ ቡራኬ ተቀብሎ ሰላምታ ተለዋወጡ፣ ግን መነኩሴውን ሊያውቀው አልቻለም። ምግብ ሲመጣ መነኩሴው የሚበላስ መስሎ ተቀበለ፣ ግን አልበላ ፓትርያርኩ መነኩሴው ምግቡን አለመብላቱን አስተውሎ ስለነበረ ሁሉም ወጥተው ብቻቸውን ሲቀሩ ቅዱስ አባቶ ሆይ ከየት ነው የመጣኸው? ወዴት ትሄድ ነው አለው። ምን ሲሆን ቅዱሱ ከፓትሪያርኩ ምንም ነገር ለመሰወር ልቡ አላስችለ ስለላለው እንዲህ በማለት መለሰለት። እኔ በቲዳና በፍራጎን ውስጥ በምትገኝባት ውስጥ እኖር የነበርኩ ልጅ ነኝ። በዛን ጊዜ አንተ ስለኔ ሁሉም ነገር ታውቅ ነበር። ከዛች ቤት ከወጣሁ በኋላ እስካሁን ድረስ በምድረ በዳ እኖራለሁ። ፓትሪያርኩም ራሱ ወደ ምድር አቀርቅሮ እያለቀሰ አባት ኪራኮስ ወይ ባርከኝ፣ አንተ እንዳግመኛ ዘንድ የፈቀደልኝን እግዚአብሔር ከፍ ከፍ አድርገዋለሁ። ጸሎቴን የሰማ ፊቴንም ከኔ ያላዞረ እግዚአብሔር የተመሰገነው፣ እባክህ ባርከኝ። እኔ ፓትሪያርክ ብንያም ታሪኩን እንዲነግረኝ ቅዱሱን ልጠየቅኩት፣ እርሱም ምንም ሳያስቀር ነገረኝ። ጻፊውን አሲዞርስን ጠርቼ የዚህን ቅዱስ ገድል እንዲጽፍ አዘዝኩ። አባ ኪሪያኮስ ወደሚኖርበት ምድረ በዳ ከመመለሱ በፊት ከእኔ ጋር ለሶስት ቀናት ያህል ቆይ። ከአራት ወራት በኋላ በባቱ ውስጥ እንደሚሞት እግዚአብሔር እንደገለጠለት ነገረኝ። እኔም ወደ ገነት የሚሄድበትን ቀን ከቅዱስ ስፍላው ከዚህ ዓለም በሞት የሚሄድበትን ቀን ከመድረሱ ቀደም ብሎ የራሽዱን ሊቀ ጳጳስ አባ ስምዖን ያትሪቡን ሊቀ ጳጳስ አባት ይዳርን የድሚያ ቱንዲ ከባባስ አባ ካህልን ምልክ ሰጥቼ ቅዱስ ወደሚኖርበት ምድረ በዳ ላኳቸው። መንገድ የሚመራቸውን ሰው መድቤ የሚበሉትን ምግብና የሚጠጡትን ውሃ ሰጥቼና ለመጓጓዣ የሆናቸው ዘንድ ፈረሶችን ሰጥቼ ቅዱስ ወደሚኖርበት ምድረ በዳ ላኳቸው። በቅዱስ ዕረፍት ላይ የሚሆነውን እንዲዘግብና ቅዱሱ ስጋውን እንዲቀብር ዲያቆኑና ጸሐፊውን አሲዞርስም አብሮ እንዲሄድ እንዳደረግኩ መንገድ ላይ ዲያብሎስ በክፉ መርዛማ እና ተናካሽ አውሬ ተመስሎ ልክ ሊጎዳቸው እንደሚችል ሆኖ ከፊት ለፊታቸው እየተወረወረ መጣ። ከመፍራታቸው የተነሳ መንገዳቸውን ሳጡ። ቅዱሱ ግን ከሩቅ ሆኖ መፍራታቸውን፣ መንገዱን መሳታቸውን በመንፈስ አውቆ ወደ እነርሱ መጥቶ አጽናናቸው። ቅዱሱ ወደ ዋሻው እየመራ ሲወስዳቸውን በመንገድ ላይ ምን ምን እንዳገኛቸው ነገሩት። ቅዱስም ይህ የነገሩት አውሬ እርሱ ብዙ ብዙ የተፈተነበት ዲያብሎስ መሆኑን ነገራቸው። ቅዱሱ እነዚህን አባቶች የእርሱን ስጋ ከሞተ በኋላ ሊቀብሩ እንደተላኩ በመንፈስ አውቋል። ስለዚህም ከእርሱ ጋር ቅዱሱ በሚኖርበት ዋሻ ውስጥ ለሁለት ቀናት ያህል አብሮ ቆዩ። በሶስተኛው ቀን የንጹህና ውብ ቅዱስ አባቶቹ ቅዱሳን በአካለ ነፍስ ወደሚኖርበት ገነት ሄደ። ብዙሃን ጳጳሳትም በፓትርያርኩ በተነገራቸው መሰረት ቅዱሱ ስጋውን በታላቅ ክብር አክብረው ቀበሩት። የአባ ኪርያቆስን የሕይወት ገድል የጻፈው ጸሐፊው አሲዞርስን እኔ ፓትርያርክ ብንያም በነገሩት መሰረት ቅዱሱ በማያርፍበት ሰዓት ያየውንና ቅድስት ነፍሱን ከቅዱስ ስጋው ስትለይ የተደረጉ ድንቅ ታምራቶችን ጨምሮ ጻፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጸሎት አባት ይማረን።